ጋሽ ግርማ በየቀኑ የላሰበው የላሰበው አዳዲስ ክስተት ነው የሚገጥመውና እኔ የምለው ጋሽ ግርማ ይሄን ናትናይ የሚባል ልጅ መጀመሪያ ፍቅረኛ ካለ ከልጅ እንደነበረ የምታውቅ ከሆነ ይህ ልጅ ደግሞ ታውቀዋለህ ይመስለኛል። እያየኸው ያው ትደነግጣለህ። እኛ ራሱ አግኝተናሃል ማለት ነው። ስለዚህ ሰሞኑ ሰፈሪ ወሄድከው የምታውቀው ነገር አለ ማለት ነው። በጣም ውስጥ ተጨናንቋልና እባክህን፣ ያው የምታውቀው ነገር ካለ ይሄ ልጅ ገና ካሁኑ ጽናት ብዙ ችግር ሳይገጥምህ ይሄ ልጅ አስጠግተኸው ያው ያለው ነገር ችግራችሁ ብትፈቱ በእርግጠኝነት ትመሳሰላላችሁ ልጅህም ነው ማለት ነው። ሌላው የብሌን እናት ነች። አሁን የምታስጠቃው ያለው ከራሄል አንድ ላይ ሆኖ ማለት ነው እና አሁን እኔ እኔ እኔ እኔ አንቺ ምን አገባሽ፣ እኔ አሁን ቢጋቡ ደስ ይለኛል። ከጋሽ ግርማና ከብሌን እናት ማለት ነው። ያው ምን ይመስላችኋል? ይሄ የእኔ ሀሳብ ነው። ምክንያቱም ከጠላት ተጨምራስ ስለምታጠቃው ማጥቃት ተራ ስለገባች ቢጋቡ የተሻለ ይመስለኛል። መቼም እንደ ማንብረች ቦታው እንደ ትዝታ አታረገውም እና ይህ ነገር ቢጋቡ ምን ይመስሏቸዋል? በአሁን በአስራ አንደኛው ሰዓት ልትወልድ ነው ሊወልዱ ነው የሚለው ማለትማው ምን ችግር አለው? ምንም ችግር የለውም። ወለዱ አልወለዱ፣ ግን ከጥቃት ትገላግለዋለች ማለት ነው። ከጠላት ሆና ስለምታጠቃው አንድ ላይ ከሆኑ ደግሞ አታጠቃውም። ምክንያቱም እሷም የተሻለ ኑሮ መኖር ትፈልጋለች። ያው አሁን ራሄል ይህን የምቀጥለው ወር ካልከፈለች ከዛ ቤት መውጣታቸው ነው። ይህን ሰው ያሁን ራሱ ችሏል። ስለዚህ ጋሽ ግርማ ሺ ቤል ትንሽ ነገር ጥያቄ ብታቀርብላት፣ ቢቀበላት፣ ቢያገባት ምን ትላላችሁ? እኛ ምን አገባ ነው የምትሉት። በእርግጠኝነት ይህች ብሌን እናት ማለት ያው በጣም ተንከሲስ፣ ለካ ድሮም የሮቤልን እናት የምታጠቃት የነበረች ያው ሰው መስሎ ስጋ ለባሻለ እውነቷ ነው ማለት ነው። ስለዚ አሁንም በደካማው ጎኗ ልትገባ ነው ማለት ነው። ስለዚህ ልጇ ደግሞ የእሱ ድርጅት እንደገባ አታቅም። ስለዚህ የመጀመሪያው የነበረውን ለመቆስቆስ ስለዚህ ጋሽ ግርማ ጋሽ ግርማ የጋሽ ግርማ ሚስት ነች ማለት ነው። ይሄ ናትናይ የሚባለው በእርግጠኝነት የጋሽ ግርማ ነው። ምክንያቱም ይህ ባይሆን ኑሮ ሄዳን አጠይቃትም ነበረ እንዲረዳሽ አድርጊ ማትያትም ናትላትም ነበረ። ወይ እሷ ነች የለያያቸው፣ ይሆናል ከዚህ በፊት ያው የሆነ ነገር አሏት። ምክንያቱም ዝም ብላ እንደዚ አትልም፣ የሮቤል እናት ማለት ነው። እና መጀመሪያ በህይወታቸው ገብታ የበጠበጠች ያለያየችም እሷ ትመስለኛለች፣ ዝም ብዬ ሰረዳት ማለት ነው። እና ተንከሲስ ትመስለኛለች። ቃል አደጋቀሟ ራሱ የትልቅ ትንሽ ጋጠወጥ ነገር፣ እንደዛ ነው እኔ የተሰማኝ። እናንተስ ምን ተሰማችሁ? መጀመሪያ ህይወታቸው እች ሴትዮ ነበረችበት። እች ሴትዮ ነች እንደዚህ ያደረገቻቸው ብዬ ነው እኔ የማስበው፣ እንደኔ ከሆነ ማለት ነው። ያስታውቃል፣ ምክንያቱም ከነ አግባቡ አራሱ አወዳደር ደግሞ አቀላለድዋ እኔ ምን ትቀልዳለች? አንጭት ነው የምትጠብሰው እኮ እንዲሆንሽ ምን ሆንሽ? አሁን ቢላያልኩም እንደዚህ የተኛ ሰው የታመመ ሰው እንደዚህ ፌዝ ነው ቀልድ ነው የምር ነው ታዲያ ተኝቶ ታሞ በችግር ላይ ያለ ሰው ሊያምርበት ፈልጋለች እ ትቀላለች። ለማወራረድ ነው ሄድሽው ወይስ ለምንድን ነው ሄድሽው? አንቺም እኮ ነጌ እንደዚህ ነው የምትወኝው ብላለች። እውነቷ ነው። ነጌ ሰው የሚሆነውን አያቅም። እና በዚህ ያክል ደግሞ ባትደነፊ የተሻለ ነው። ሌላ የሮቤል ወንድም ነው። እኔ በጣም የገረመኝ እንግዲህ ያው እናት ሁሌም እናት በተለይ የልጅዋ ታስባለች ና የሆነ ነገር ትዝ አለኝ። እንደዚህ የዛሬ እነሱን ሰምቼ እናት ለምንድን ነው ቀድማ የምትሞታው ብሎ እንደው ብዙ ጊዜ መቆየት ነበረባት ሲል፣ ያው መሆን አለበት ነው አለችው። እውነት ነው። ግን የሚያሳስባት መሞቷ ሳይሆን ልጄን ማን ያሳድግልኛል፣ ልጄስ ማን እንትን ይላል። እኔ አሁን ያንተ ብዙም አልፈራም፣ ምክንያቱም ከሰው ትግባባለህ ከሰው ትጠጋለህ፣ ተግባቢ ነህ። ከማንም የማይገኘው ብቻው የሚኖረው ወንድምህ ነው። እኔ በሞቱም የሱ ነው የምፈራው እንጂ ያንተ አይደለም አለችው። አዎ እርግጥ ነው ምስ እርግጥ ብቻ ሳይሆን የእውነት ነው። ምክንያቱም እናት ሰሞኑ ሆነችን፣ ልጅ ማለት የሆነ እናት ሀቢባ ቤት ገብታ ምናልባት ካዳመጣችሁ አላቅም፣ አዲስ አበባ ውስጥ የምትኖር ኮንዶሚኒየም ቤት ውስጥ የምትኖር ማለት ነው። በጣም ታማለች። እንደዚህ በማሽን ነው የምትተነፍሰው እና ወላይ ዛሬ ይህን ሀረግ ሳይ ማን ነው እነዚህ ሰዎች? እንፅናትን ሳይ ያቺ ሴትዮ ፊቴ ነው የቀረችው። እና በቃ እንደዚህ አይነት ሰዎች አሉ፣ ሪሊ ማለት ነው። ምናልባት ከሰማችሁ ካዳመጣችሁ ሀይበቤት፣ ከዚህ በፊት ያው የማይወጣ ታሪክ የለም እዛ ቤት እነትዮ ብንትን እንትን እየተነፈሰች ነው እና በአየር የጎሮሯ ምናምን እንትኑ ቱቦ ከተነቀለ መተንፈስ አትችልም። ምንድን አለች፣ መጣ አንድ ልጅ አላት። የአንድ ልጅ ደግሞ ከውጭ ሰው ነው፣ ከውጭ ዜጋ ነው። አጋጣሚ ኢትዮጵያ እንትን መቶ ያው መስተንግዶ ሰራ ነበረ። በዛ ተዋደዱ። ከዛ አድሬሱ ጽፎ ሰጣት፣ ከኋላ ወደ ሀገሩ ተመለሰ። እሷም ቤት ስትቀይ ነው ብቻው ነገር አድሬሱ አባት ማለት ነው ያን የሰጠት ናድሪክ ከዛ በኋላ ሊገናኙ አይቻሉም። እሷ አላገባችም። ያን በእሱ ጓደኝነት እያሉ የወለደቻትን ልጅ አሁን ደርሳ ዩኒቨርሲቲ ነው የምትማረው። እሷም ቤተሰቡ የላትም ምንም የላትም። እኔ አሁን እንደዚህ ታምሜ ብሞት አለች እሷ ነች የምታሳስበኛለች። ከማን ነው የምትኖረው? ምንም ሰው የላትም ቤተሰብ የለኝም አባቷን አታውቅም። አድሬሲው ጠፍቶብኛል። ከዛ በኋላ ይችወላ አላውቅም። ስለዚህ ነው የምታሳዝበኝ እሷ ነች እና ሀቢባ፣ አንቺ እንደ እህት እህት እንድትወኛት ነው የምፈልገው። እኔ እነዚህ በማሽን እየተነፈስኩ ነው ያለው ነጌ ከነጌ ወደ ልሞት እችላለሁ እና እቺ ልጅ ማንም የላትም። ስለዚህ አንቺ ህዝብ ይወድሻል፣ የህዝብ ታማኝ ነሽ፣ የምትሰሪውን ስራ ታማኝ ነው ካለው ከሚዲያ ሰው ሁሉም አንቺ ነው ያልሹው ነገር ታደርጊያለሽ፣ በቃልሽ ትገኛለሽ። ስለዚህ የልጄ እህት እንድትሆኛት በህዝብ ፊት ልጠይቅሽ ነው መጣሁት። በቃ ሰው የላትም፣ ብሞትም ብኑርም፣ እኔ እንደዚህ በማሽን እየተነፈሱ በቃ ልኑርም ልሞትም እችላለሁ እና ሰው ስለሌላት እህት ሆኛት ብላ ህዝቡ በላይ በእንትን ነው በእምባ ነው የታጠበው፣ ያን ቀን ማለት ነው። ምናልባት ያያችሁ ታውቃላችሁ በቱቦ እየተነፈሰች ኮንዶሚኒየም ቤት አላቸው፣ ግን በስሙ አይደለም በስሟ የሚከፈል ብር አለ። ያን አልቻለችም። ይህም ብልቀ ሰው ህዝብ ችሎ ይሄን ቤት በስሜ ቢያዞርልኝ በቃ የልጄን አንድ እንትን እሱ ነው እና አላች። እንግዲህ የኋዊ በታውቃላችሁ ህዝብ ላይ ነው ሁሌ ምን ትምህርት ነው ህዝብ ላይ አስባስባ ኢትዮጵያ የተቋቋሙ ቅልቦች የሚባል እንትን አለ። የምታቆታቃላችሁ ከነሱ አድርጋ ያው ሰሞኑ በስሟን ይዞራል እና ቤቷ ሀቢባም ደግሞ ላይስጣት ልጅቷ በቃ በህዝብ ፊት ቃል ገበልሻለሁ። ኢትዮጵያን ባኬሽን ከየቶ አገኛት አለው። በቃ ብትኖሪም ባትኖሪም በቃ ተቀብዬሻለሁ በህይወት እስካለሁ ድረስ ብላ በህዝብ ፊት ቃል ገባችላት ማለት ነው። አሁን ከልጅቷ ይደዋውላሉ ያወራሉ፣ ከሀቢባ ጋር ማለት ነው። እና በቃ እናት ሁሌም በቃ ስትሞት የልጅ ነገር ዛሬ ይሄ እንትን ስትል በቃ ያኛው ሴት የሆነች ትዝ ያለችኝ

እሷም ብላለች እንግዲህ ያው ተጻፈው አይቀርም እና እናት ብትሞቱም፣ የልጅዋ ነገር ነው የሚያስጨንቃት። በቀን ልጅ ምን ይሆናል፣ ምን ይገጥመዋል። ልጆች እንደው ቦታ ቦታ ተታስቅ እነዛ ነው የሚሉት እናቶች። ምላች ፈልግ የዛሬ በጣም እንትን ነው እና ስድም እየሳዳመጥ እንትን ነው ማሰውስ ወይ መጀመሪያ ያዳመጥኩ ነገር ካለ ከዛ ጋር ነው ማገናኘው እና ያው እውነት ነው። እናት የልጇን ተጨናቂ ነች። ሞቶን አይደለም የሚያሳስባት፣ ለምን ሞተለው ሳይሆን የልጆቿ ነው እና ያው የሁሉም በብሌን እናት ነው። መጣ ብሌን እናት በባክሽን ታያቸው እነዚህ ሰዎች ለማለት ያህል ነው። ያው ጋሽ ግርማም ተረጋግተ እውነታውን ልጁን ድርዳ እውነት ከሆነ ልጅህ ነው። በእርግጥ ያስታውቃል፣ ያስተነግጣለም፣ ራስም ደንግጠላል። እኔ ያደለውም ሰላማቸው ዘፍ ቪዲዮዋል ላይክ ባይ